አለክ ስለመጣ ደስ ብሎኛል። ዛሬ ጠራሁ፣ ያው ትናንት የተፈጠረውን ነገር አይተሃል ብዬ አስባለኝ፣ እና ደግሞ ደብሮሃልን ብዬ አስባለኝ። አይደለ? ልክ ነው። ትናንት የሆኑ ናቸው ነገሮች፣ ልክ ናቸው። እኔ በስራ ልክ ልክ ነኝ ብለህ ነው የምታስበው፣ እኔ ግን ልክ አለመሆኑን ልነግርህ ነው ዛሬ ጠራሁት። ማለት ብሩክ ነገሮችን ሳትደባደብ ሳትጣላ ማስረዳት አችልም አልችልም ለምን ስለም አልችልም አፉ ማንም የማንም ጎዶሎ ምናምን አፉ ሲከፍትብኝ ማየት አልፈልግም ከዚህ በላይ ማንን መታገዝ አልፈልግም እሺ ቢያንስ ንግግርህን አስተካክል እኮ ቢሆንም ንግግርህን አስተካክለ ለማውራት ሞክር ምንም በቃ ሪስፔክት ሲሰጠው ያልተከበረ ሰው ነው ጭራሽ ላከብረው አልፈልግም ልክ አይደለም እያደረክ ያለኸው ነገር በሙሉ ልክ አይደለም የትኛው ነው ልክ ያለኸው ነው መጣላት ለምንለምን ትጣላለች ማነው እና ነው እሱ እዛ ጋ አፉ የሚገፍ ሁላችንም እኮ እየተነጋገርን ነበር የተጨቃጨ ሰው የመሰለውን እኮ ማውራት ይችላል አይደለ ስሚ እየሰማሁህ ነው እንዴት ነው ያሰብሽው እሱ ያደርገውን ነገር ፈልገሽዋል አንቺ ለምንድነው የምፈልገው እና ያወራው ነገር እኮ አንድ ነገር ነው ምን አወራ? ስካን ይው የነዘነዝኩሽ፣ አይሚስ አይነሽን ግለጪ ምናምን እያልኩሽ የነበረው ነገር እውነት ሆኗል አይደለ? ምንድነው እውነት የሆነ?